ሰላም ሰላም፣ ውድና የተከበራችሁ ያዜቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? በጣም የሚያሳዝን ነገር ነው አሁን ላይ የምንሰማው ነገር። ይሄን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተለያዩ መረጃዎችን ይዤላችሁ መጥቻለሁ። በደብረ ዘይት ሌዲያ እህታችን በልጇ ፊት በባሏ ተገደለች። አያንቶ የስራ ጓደኛዋ ሶስተኛ ፎቅ ላይ ወስዳ አፍና ገደለቻት። በጣም የሚያሳዝነው ስለ ቀነኒም አዳዲስ ነገሮች መረጃዎች አሉ። እስኪ አብረን ሁሉንም ነገር እናያለን። እውነት በጣም ያማል። እቺ በፎቶ የምታዩት ስሟ ሊዲያ ትባላለች። የደብረ ዘይት ነዋሪ ስትሆን ባሏ አንተ ነው ይባላል። ባለመግባባት ይፈጠራል፣ ተጣልተው ነበረ። ከዛም ለልጇ ሲሉ መልሰው አብረው ታርቀው ነበር። አንድ ልጅ አላትና በጣም በሚያሳዝን ሁኔታ እንግዲህ በአሰቃቂ ሁኔታ በደብረ ዘይት ሁለት ሺ አስራ ሰባት ሰን ማነው የካቲት ሰላሳ ተፈጽሞባታል ማለት ነው። እኛ ውዴት እኒ ለማን ጮሆ ምንጮሆ በእናታችሁ አሁን ደከመኝ ከምሪ ከምሬ። እዚህ ጋር የምታዩት አያንቱ ትባላለች። አያንቱም እንግዲህ በለቀምቴ ከምትሰራው ጓደኛዋ ጋር በእንደዚሁ አይነት ባሰቃቂ ሁኔታ ነው ህይወቷ ያለፈ የምትሰራው ጓደኛዋ ናት፣ ህይወቷን እንዲያልፍ ያደረገች። እስኪ ለማን ነው ምንጮሆ? ለማን ድምጽ እንሆን? አቤት አምላኬ፣ እውነት ፍትህ ፍትህ ፍትህ እንላዋለን። የት አለች ፍትህ? የት አለች ፍትህ ወዴት ናት? እረ ወዴት ነሽ ፍትህ? የሚባለው ባለው ነገር የት ነው ያለ? ሁሉንም መረጃውን ከእነሱ አንደ በት አስገባላችኋለሁ እስኪ አዳምጧቸው፣ የሁሉንም መረጃ እኔ አሞኛል፣ ደክሞኛል ከምላችሁ በላይ የምሬ ነው፣ ምላችሁ እመቤቴን። በጣም ደከመኝ ማለት ነው፣ የማየው ነገር ሁሉ በቃ በጣም በሚያሳዝን ሁኔታ። እስከ መቼ ነው ግን ይሄ ነገር የሚቀጥለው? ይገርማል። እስኪ ወደ መረጃው አብረን እንሂድና መረጃውን አብረን እንስማቸው እስኪ ከነሱ አንደበት ማለት ነው። ያማል በጣም የምታስተዳድረን እሷ ነች። በቃ ሁሉንም ነገር የምችለው እና ሆን የምታስተምመው ልጆችን የምታስተምረው ልብስ የምትገዛልን ቡና እና ዳቦ ገታልን ትገባለች። በቃ ልጅቷ በቃ እንደ እንደ ልጅ አይደለችም እንደ አዋቂ፣ እንደ ትልቅ ሰው ነው ስታግዘን የነበረው። እሷ ካለፈች በኋላ ቤትም ጨልመዋል፣ ጨልሞብኛል። ለነገሩ እስከዛሬ ድረስ ግን እስካሁን ድረስ የነቀምቴ ነዋሪ ውሎ ይግባ

ሲገዙ የነበሩ ሰዎች ቀድሞ የሬሳ ሳጥን ያዘጋጁ ሰዎች እነማን ናቸው? ምንድን ነው ባለ ሱቁ ነው ሲያሰራ የነበረው? የምትሰራበት ሱቅ ነው ባለቤቱ ነው። እራሷ የምትሰራ የነበረበት ሱቅ አዎ፣ ባለቤቱ ሱቁ ባለቤቱ ነው ሲገዛ የነበረው። ሲታይተዋል ምንድን ነው በመካከላቸው? ከዚህ በፊት ልጅቷ አንድ ልጅ ዛ የምትሰራው ልጅ አለች፣ ውስጥ የምትሰራው ከሱ ጋር ሁለት ተማት የሰራች ልጅ አለች ከእሷ ጋር እሺ አዎ ትክክለኛው እዛ ውስጥ የምትሰራው ልጅ ነበረች እሷ። ሁለት አመት የተሰረችው የእኔ ልጅ እቺ መዋቸዋ ሶስት አመት ሶስት ወሯ ነው። እና በሚያገኘውት በሚያገኙት አለ አይደል? ስትል ሳንትን የሚያገኙት አለ ሲሸጡ የሚያገኙት ሳንት ባለ በሱ አል ነበረ ስታስተራዘኝ ነበረው ማለት ነው። ችኛዋ ልጅ ያቺ ቸዋ ግን ቀንታ ልጅቷ አልት ስትሳደብ እንደነበረ ትክቃላ እንደነበረ እኔ ወደ ሞት ይደርሳል ብዬ አላሰብኩም እንጂ ገብታ አባዬ ሲኒ ሲዝ አብሪያት የሚሰራልጅ አብሪያት ትሰራ የነበረችው ልጅ እንደዚህ አንድ ቀን በሶፊ ራሱ የሆነ ነገር ጨምራበት ሲሰጠኝ አውቅ ደፋው እንደማ ቁጫሪ ሄዳስች አለው እና ጠዋት ማታ ትከታተላለች። ተድበኛለች፣ ተጣልክንም ባለቤቱ ራሱ አትንኪ ብሎ ተቆጥቷታል። አትናገሪያ እቺ ልጅ ተዘት ትታዘዛለች፣ ትሰራለች። እና አትንኪ አት ብሎ በዛ ሰዓት እንደዚህ አይነት ሁኔታም ነበረ። እኔ አሁን እኔ በውጭ የሚጠረጥረው ነገር የለኝም። የድካም እጅ አለባት ባለቤቱም እጅ አለበት። ይሄንን ፈልፍሎ የሚያወጣለኝ ህግ ግን እማጸናለሁ። በብዙ ነገር ተሰርቷል እዛ ላይ እና እንደዚህ ነው የነበረው ሁኔታው የነበረው። እና ምግብ ይዛ ትመጣ ነበረ ከቤት ይዛ ሚሰዋን ይዛ ነበረ የምትበላው ምግብ ያላዘች ገንብ አንድ ብስኩት በስታ ትውላለች። አባሻይ ነው የምትውለው። በዛ መጨረሻ ላይ ልጅቷን ገብታ ስትናገረኝ እኔ እንደዚህ አይነት ወደ ሞት ይቀርባል ወደ ሞት ይደርሳል ብዬ አላሰብኩኝም ነበር። ልጄ ከሰው ጋር አታጣይኝ አትጣይ፣ ከደከመች ታይ፣ የሚያስቸግሩች ከሆነ ታይ ይችላል። ሳምንት አልሞላም ይህን ከተነጋገረ በኋላ ልጅቷን እንደዚህ አቅደው የገደሉብኝ። ኔ ጌታ ፎቅ ላይ ዘ አደባባይ መዞሪያ ላይ ነቀምጤ መዞሪያ ላይ ኮኖ ሁለተኛ ላይ ፎ በዛን ቀን ከዛ አውተተዋት ኮኖ ሁለተኛ ፎቅ ላይ ወስዷት ኮኖ አፍነው የገደሏት ሰባት ሰዓት የተገደለችው ልጅ ታዋቂ ነኝም ብለው የተወሰኑ ሰዎች አንድ ሰዓት የሚሞተች ብሎ እንደው ውሸት ሲናገሩ፣ እንደው ፈጣሪ ምን እንደሚላቸው እነሱም ይቃጠላሉ፣ ይቃጠላል፣ እንደሚቃጠሉ እርግጠኛ ነ። ፈጣሪ ደግሞ ይህን እንደሚመልስልኝ አውቃለሁ። እና የነበረው ሁኔታ ይሄ ነው። እንግዲህ ባለቤቶ የአያንቱ እናት ሆስፒታል ሄደው መደብደባቸውን ሰምተናል አስክሬን ልውሰድ ብለ ወሳቸው ካሉ ይህንን ጉዳይ ይነግሩኛል ልጆቹ አሁን ከዛ በኋላ ሁለቱ ልጆች በምን ጉዳይ ነው የተደበደቡት ማን ነው አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭ ያላችሁትን እየጠየኩኝ እስካሁን ከጎን ለቆማቸው ሁሉ ከፍ ያለ ምስጋና እያቀረብኩ አንዳንዶች በሁለቱም ሳይድ የሱ በሶሻል ሚዲያ ላይ የማይሆን እስከሳነ የደሜ የልጅን ደም ለመደበቅ የሚሯራቱትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። በደብረ ዘይት የተፈጸመው አሰቃቂ ወንጀል ባል ባለቤቱን በልጃቸው ፊት በአሰቃቂ ሁኔታ በስለት እንዳይሆኑ አድርጎ ህይወቷን አጥፍቷል። ድፍን የደብረ ዘይት ነዋሪዎችን ያስቆጣና በተለይ በደብረ ዘይት በካምፕ ውስጥ የሚኖሩ ወዳጆቿን፣ ጎረቤቶቿን እጅግ ያሳዘነው ተግባር የተፈጸመው የካቲት 30 2017 ዓ ም ነው እናትና ልጅ የሰንበት ውሏቸው እጅግ ያማረ ነበር። ልጅ ለነገ ትምህርት ቤት ውሏ የሚያስፈልጋትን ደብተር ስታዘጋጅ እናትም ስራ ገቢ ስለሆነች በረፍት ቀኗ ማድረግ ያለባትን ሁሉ ስትከውን ነበር የዋለችው። የ11 ዓመቷ ታዳጊ ልጇ ስለ እናት ግጥም ጽፋ አስነበበቻት። የማርች ኤት ዝግጅት በትምህርት ቤታቸው ስለነበር ከሴቶች ቀን ጋር ስለ እናቷ አንዳች ነገር ማለት ፈልጋ ነበርና በልጅነት አቅሟ ለእናት ያላትን ፍቅር በግጥም ጽፋ ነበር። እናቴ ውበቴ፣ ሀገሬ ኩራቴ፣ አንችን የሚተካ የለም በይባቴ። እኔ እሷ ሻማ እሷ የኔ ሻማ እኔ መብራታ ኔ ቀንም ሆነ ማታ ደምቃ ምትታየኝ እናቴ ከውሽን ማየት አትፈልግም! አንችን የሚተካ ከየትም አላገኝም። ተፈጥሮች ድንቅ ነው። ከፊ በልስ ምሽ በቃ ምላላ የፍጡር ንጉስ ነሽ። አንችን የሚተካ በአለሜን የለሽ። እናትም እጅግ ደስ አላት በልጇ አእምሮ የእናትነት መልክና እውነታዋ ስለገዘፈ በቃላት ተደርድሮ ስለተገለጸ እጅግ ደስ ብሏት አቅፋ ሳመቻት። የመጨረሻ የስንብት እንደነበረ ግን ሁለቱም አላወቁም። ልጅ ሳግያን ነቃት። ለእናቷ የጻፈችውን ግጥም ለማንበብ ሞከረች። እናቴ ውበቴ፣ ሀገሬ ኩራቴ